መች ታጠቁ ሲጀመር ጅምርስ ላይ ሲመጡ በውሸት መጡ እንጂ እውነት ይዘው ቢመጡ ዛሬ ላይ ኤት በደረሱ። እነዚህ ከካሞች በመቀጠል ደግሞ ኤፍሬም እንግዲህ ገናውን ስልክ መልሰዋል። ሌላ አብርሽ እንግዲህ ወደ ቡታጀራ ሄደዋል፣ ሄደዋል፣ ጋይስ ሄደዋል፣ ሄደዋል። እና እንዳፈሩ ጀገን በሉ ጀገን ደግሞ ማለት ነው እንዳትፈሩ። ምንም አይነት ነገር የለም ፋይል የሚባል ነገር የለም። አብርሽና ሩታ ደግሞ መቼም አይለያዩም። ሲቀጥል ደግሞ እኔን አልተረዳችኝም ሩታዬ እኮ ንጹ እህቴ ናት። ሌላ ደግሞ የቤታችን ንግስት ናት ብሏል። እና በእርግጥ የአብርሽ ቤተሰብ እኮ በጣም ነው የሚወዳት ሩርታ የን ማለት ነው እና ተወደዱ በባላችሁ ቤተሰብ። ሰላም ሰላም፣ ውድ ቤተሰቦች እንዴት ዋላችሁ? ሊም በያላችሁበት ሰላምና፣ ጤና፣ ደስታ መኝላችኋለሁ። ጮኩባችሁ ይቅርታ። ሰብስክራይብ፣ ላይክ፣ ሼር ሰብስክራይብ እያደረጋችሁ ሌላ ኤፍሬም እንግዲህ፣ እውነት ለመናገር እኔ እኮ እንደ እህቴ ነው ማየት ሰሞኑም የሆነ ነገር ብለሽኝ አድርግ ያለው ወደኋላ አላልኩም። እናታ ለእሷ ባላስብ ያንን ነገር አደርግ ነበር ወይ እኔ አልተረዳችኝም፣ በተሳሳተ መንገድ ነው የተረዳችኝ። ችግር የለውም እሱን አስተካክላለሁ፣ መልስ እሰጣችኋለሁ በድጋሚ ብሏል። ይሰጠናል። አንድ ማለት ነው ተረግጠ አላባቴ ቀጥ ብላ መልስ ስጥ እኔ እውነት ለመናገር አንዳንድ ቦታ ተረድቼዋለሁ፣ አንዳንድ ቦታ ደግሞ አናደኛለን አናደኛል እንዴ። እና ብርሽ ደግሞ ወደ ቡታጀራ ሄደዋል። ከነጻነትም ጋር ተገናኝተው ቪዲዮ የሚለቀቅላችሁ ይሆናል ተብላችኋል ማለት ነው። ሌላ ደግሞ ያው ከባል ጋር ከባል ነው ከሚስቱ ከሚስቶም የሚያፋተው ወይም የሚያለያየው ነገር አለ ያሉትን እነዚያ ወጣጤዎችም ምንም አይነት ነገር የለም፣ ምንም የሚያሰጋ ነገር የለም ተብላሻል። አዳሚ አዎ፣ እኔም ደግሞ ሚስ ጀመርን አልጠብቅም። ባይዘወይ እናንተ ከጠበቃቸው አለቅም እንጂ እኔ ራሱ ጠመጥ ነገር ይኖራል የሚያለያይ ነገር ይለቀቃል ብዬ አልጠብቅም፣ እንዳጠብቁ እናንተ ምክንያቱም ቆይተዋል። በጣም የቆየ ቪዲዮ ነው ወይ ፎቶ የሚመጣው እሷም ደግሞ ትጠየቃለች። ከተለያዩም ቆይተዋል። ይሄ የታወቀ ሀገር የሞቀው ፀሐይ የሞቀው ነው ሚባ ሀገር ያወቀው ፀሐይ የሞቀው ነገር ነው ባይ ዘ ወይ። እኔ እኔ ማለት ጋይስ እኔ በሰዓት እኮ ልናገር ነበረ ሩታየ ልክ በመጣች አካባቢ ነበረው እኮ ግን ከሌ አሁን ሩታ የነት የመጀመሪያ ተለያይተው ልል እኮ ነበረ። እናንተ ማፈር ዲሜት ያስበሉኝ ያላችሁ ብዬ ነው ዝም ያልኩኝ እንጂ ማለት ነው። እና ከእሷ ጋር ከተለያዩ በኋላ ነው ከሩታ ጋ የጀመረው እውነት ለመናገር እና እኔ የምንነበረበት የዛኔ ብናገር ብናገር፣ የዛኔ የምንነበረበት እኔ ማፈር ዲሜት ያስበሉኝ ነበር። ምንም የሚያስፈራ ነገር የለም። ዝም ብለሽ አደሜ ሰርግ ጠብቂ። እውነቴ ነው የምላቸው እነዚህ ወጣጤዎች እንደውም ይለያያሉ ብለው ሲጠብቁ እንግዲህ ሰርግ ሊጠሩ ነው ማለት ነው። አታዋርድኝ። እንግት ጋይስ ለሰርጋቸው ይገኙ ይሆን እነዚህ ልጆች? ማለት የምርን ኮ የሆነ መጥፎ ነገር ካደረጉ ማለት ነው እንኳን ቤቱ ድርሽ ልል በስልክ ራሱ ላወራው አልፈልግም ያ ሰው። እና አሁን እነሱ ይሄዱ ይሁን ወይስ አይሄዱም? ያው የቡታጀራ ሰው በጠቅላላ ለሰርግ ይሄዳል ብዬ ነው የምለው። እና መለያየታቸው ስትጠብቁ ለነበራቸው ሰርግ ተጠርታቸዋል። ሰበርላ እናን ማን ያ ቀልዱ ቀልድ ለመናገር ቀልዱ ቀልድ ነውና፣ ኤፍሬም ይፀጽታችኋል። እኔ እህቴናት ንጹህ እህቴናት ምን ያደረግኩኝ? መቆጣት ባለብኝ መንገድ ነው የተቆጣኋት። ከዚህ መበለጠ በግል ቆጣት አለው። ምክንያቱም እህቴናት እህቴ እስከሆነች ድረስ እንዲስተካከልላት ወይም ደግሞ እንዲደረግላት የምፈልገውን ነገር እንዲደረግላት እፈልጋለሁና፣ ያ ለማስተካከል ደግሞ ግዴታ የሆነ ነገር ስትል መቆጣት አለብኝ። አይ የመጀመሪያው ህይወቱን ይህ ህይወቱን ነው የጠየቀ እንጂ ስለ አሁኑ ስለ በፊቱ ሳይሆን ስለ አሁኑ ነው የጠየቀችው። ታዲያ ለሱ መልስ ለምን አትሰጡም? ስለ መሽ ተረጋጉ። አሁን ግን ችግር የለውም ብለዋል ማለት ነው ኤፍሬም፣ እራሱ አንተ እራስህ ማለት ነው እና አንዳንዱ ቦታ ነው ያናደደኝ። ምንድነው አርፈሽ ቁጭ በይ ምናምን እንድዝ በቃ የጠየቀች ጥያቄ ሳይመለስ ለምን ይሄ ተብሎ ነበረ ብዬ ዋለሁ። ነገር ግን አሁን መልሰ የሚሰጥ ይሆናል በራሱ ጊዜ ማለት ነው ይሰጣችኋል። ጋይስ ይቅርታም ትጠይቃለ ሀ ስተት ያለበትን መንገድ ማለት ነው፣ ስተት ያለበትን ቦታ ይቅርታ ይጠይቃል ብዬ አስባለሁ። እውነት ለመናገር ትዘጸትላችሁ። ሲቀጥል ደግሞ እኔ ኮ እህዴ ናት ንጹ እህዴ ናት ሲል በተለ ትዘጸታላችሁ ሲል ማለት ነው፣ ይቅርታ ትጠይቁኛላችሁ እንዳውም ራሳችሁ ሲል ይሄ ነገር ምንድን ነው አልኩኝ፣ ማለት ነው ጋይስ። በቃ ችግር የለውም ተረጋጉ እናንተም። ዋናው እነሱ ሰላም መሆናቸው ነው። ከነጻነትና ከአብርሽም ደግሞ ተገናኝተው ቪዲዮ እንግዲህ ይለቀቃል ብለዋል። እውነት ለመናገር ለምን ስለሄደ ወደ ቡታጀራ አብርሽ ነክቶታል፣ እንግዲህ ወደ ቡታጀራ ማለት ነው። ግን እኮ ማለት ነው መቼ ነው የሄደው እ እኔ ክ እንደዚህ አይነት ጥያቄ ሲጀምር ብጠይቅ ሲነግሩኛል፣ ለፍላፊ እዚህ ወጠጅ ሴንቧ ከረየ ስለምል እኮ አይነገረኝ። መቼ ሄደ መቼ አልሄደ መቼ ተቀረጸ መቼ አልተቀረጸ፣ ሩታ እዚህ ጋር ነው። በነገራችን ላይ ወደ ቡታጀራ ከሄዱ አልሄዱም ነው የምትባሉት። ከሄዱ ደግሞ ከሄዱ ደግሞ ሄደዋል እላ ከሄዱ አልሄዱም ትባላላችሁ፣ ካልሄዱ ደግሞ ሄደዋል ነው የሚባለው። በአሁኑ ሰዓት እንደዛ ነው መሰለኝ ነገሩ ግን እኔ ደግሞ በራሴ መንገድ እንደምረዳ እረዳዋለሁ። አዎ እረዳዋለሁ። ዩቱበሮች እኮ ድብቅ ናቸው። አንዳንድ ዩቱበሮች ለለማኛውም እንግዲህ እነዚህ እንቧ ካረጌው ለሚሉት ወጣጤዎች እየተረገጥ ይገኛሉ። ቲክቶክ ሰፈር እንግዲህ ጭፈራ እየተዘቃዘቁ ወደ ላይ ከፍ አርጌው ነው እንጂ እነሱም ተዘቅዝቀዋል እላችኋለሁ። እና ለቤታችሁ ደግሞ ንግስት መሆኗን እናቃለን። እንደምታከብሯት እንደምትወዷት እውነት ለመናገር ያኔ ብዙ ጊዜ ተከታትያለሁ። ውድ ቤተሰቦቼ ለምን ጋሽዬና አባዬ በቃ ለሩታ ያላቸው ክብር ለሩታ እንዴት እንደሚወዷት ምናምን፣ እኔ በተደጋጋሚ በቃ እርጉዝ ናት ሲባል እራሱ እንትን ሲሎ እውነት ለመናገር በቃ አንዳንድ ቤት ሰው እኮ አስባችሁበት ነው፣ አሁን ደርሰናል ብላችሁ ነው ምናምን ብሎ እኮ ይጠይቃል። እነሱ ግን ለእንደዛ አላሉም። እኔ በጣም ነው ደስ ያለኝ። የሰርጋቸው ቀን ቁጭ ብዬ አለቀስኩ ምናምን ስትል ነበረ፣ የአብርሽ እናት ካያችኋት ከሆነ። እና ኤፍሬም ግን ትላንትና አንዳንድ ቦታ የተሳሳተው እህዴ ናት። እኔ ካሄድ የምለያት ነገር የለም እና ትጸጸታላችሁ ተብላችኋለሁ። እንግዲህ ጋይስ እና ለማንኛውም ይቅርታ ይጠይቀናል ብዬ አስባለሁ። ይቅርታ ትጠይቀናለህ ደግሞ እኛን ከአንተ በላይ ለሩታ የሚቀርባት የለም። እኛ ተመልካቾች፣ እኛ ፈራጆች እኮ ነን። ባየነው ነው የምንፈርደው። እና እናንተ የፈለገ ጥሩ ነገር ብትሰሩም እኛ ባየነው ነው የምንፈርደው። የትኛውም ሰው ባየው ነው የሚፈርደው። ብቻ ሰላም ሆኗ ነው ልጅቷ ሰላም ትሁን እና ጉዳያችሁን ሰው ላስተካክላችሁ፣ ወደ ገደለው ግቡ። በቃ ጭቅጭቅ ይሰለቻል። የምሬ ነው። ጭቅጭቅ ይሰለቻል። አሁን ይሄ ፋይል የመጨረሻ ስቴፕ ዘግቶት ይመለሳል ብዬ አስባለሁ። አብርሽ ሲጀመር ይሄ ፋይል ይዘጋውና ጉዳዩን አስተካክሎ ይመለሳል ማለት ነው። ከዚህ ውጭ ምንም አይነት ነገር የለም። ስለ ሩታ እርግዝናም ደግሞ እርግዝናው የለም የለም የለም የለም የለው ምን ነው እናንተ፣ ሆዷ ውስጥ አላቸው። እ ሆዷ ውስጥ ናቸው። እናንተ፣ ሆዷ ውስጥ ናቸው። የአብርሃም እናት ስታወራ፣ እንደዚህ ስታወራ እንደዚህ አልነበረ ትላለች ማለት ነው የብዙ ግን የብዙ እናቶች ናቸው እንደዚህ ሚሉት እንደዚህ አልነበረም፣ እንደዚህ ሆነ ይላሉ ማለት ነው። እና አሁን እናንተም በሆድዋ ውስጥ ነበራችሁ አይታችኋል? ላይናቸው አይተዋል ወይስ በእናንተ ሆድ ውስጥ ነው የሩታዬ ልጅ ያለው? ደፋር እና ለማንኛውም ቪዲዮ ይለቀቃል ተብላችኋል? እሺ የነጻነትና የአብረሽ ማለት ነው። ምንም ነገር አይፈጠርም። ሩታዬ ደግሞ ጀግን ያለች ሲጀመር ምንም አይደለም። እና ሲጀመር ሩታ ምንም አትሆንም። ምንም የሚፈጠር ነገር የለም የሚያሳስብም ነገር የለም። ትንሽ ምናልባት ይባልበትና ይቆማል በቅርቡ ማለት ነው እና እስኪ ይቆም ድረስ ጠብቆ እንጂ እንደዚህ ተፈጠረ እንደዚህ እንደዚህ። እውነት ለመናገር ግን ሩታ ላይ ሩታ ላይ ዘመቻ እንዲከፈት ስለማንፈልግ ነው የምንጮኸው። ለምን እስከ ዛሬ ድረስ ተከፍቷል? ደግሞ እሷ ትንሽ ነገር ይገንባታል። የምሬን ምለት። እናንተ ለምንድን ነው ግን? እኔ ራሱ እኮ አንድ ሰው ከጀመረኝ ጀመረኝ ነው ሚዲያ ላይ እንጂ ከሚዲያ ጀርባ ማለት ነው ነገር ይጋነንብኛል። ለማንኛውም ሰላም ሆኖልኝ